ቲክቶክ ቪዲዮ ላይ ለቀቀው ማለት ነው። ከዛ ብዙ ሰዎች እንደማይቱት ቪዲዮ ቫይራል ወጥቶ ነበርና ከዛ በኋላ ያው እሷንም እኔንም በጣም ያስጨንቀን ነበር ያው ቪዲዮውን እለቅባችኋለሁ፣ ሙሉ ፊታችሁ የሚታይበት ቪዲዮ አለ፣ ስለዚህ እሱ ቪዲዮ እለቅባችኋለሁ እያለ ሰላም ሰላም ውድ ተመልካቾቻችን ዛሬ እንግዲህ እንደተለመደው በሌላ ቪዲዮ ተከስተናል ምንድነው ዛሬ የተፈጠረው ነገር በዚህ ቪዲዮ ላይ ትንሽ ከበድ ያለና ውሰብሰብ ያለ ነገር ነው እንግዲህ ዘነላችሁ የመጣ ነው እኛም ትንሽ የሚያስደነግጥና ግራ የሚያጋባ ነገር ነው አንድ ተማሪ ደውሎልን ነው እንግዲህ እዚህ የመጣ ነው ተማሪ ማለት እንግዲህ ልጅ ናቸው እንግዲህ የደወል የሌለን ተማሪ በስልክም አውርተነዋል። የተወሰኑ ነገሮችን መረጃዎችንም ተለዋውጠናልና ትንሽ አስደንጋጭና ግራ የሚያጋባ ውስብስብ ያለ ነገር ነው። አንድ ቪዲዮ ይዞብን አንድ መምህር እያስፈራራ ነው እና በዛ ቪዲዮ የኔን ፍቅረኛ እንግዲህ የቤት ካልመጣሽ እያለ እያስቸገራት ነው እና ለዚህ ዛሬ ደግሞ በጣም አስጨንቋት ወደ ቤት ይዟት ሊሄድ ነው እና እባካችሁ ቶሎ ሆኑልኝ ብሎ ነው እንግዲህ። እዚህ መጣ ይቻላል እና እዚህ አካባቢ ላይ ነው ሰፈሩ ብሎን እንግዲህ፣ ከትምህርት ቤት ወጣ እንግዲህ ወደዚህ የመጡ ነው ያለን፣ እሱ እንዳለን እንደነገረን እና እዚህ አካባቢ ቆመን እንጠብቃቸዋለን። እስከዛ ድረስ ደግሞ ተመልካቾቻችን ምን እንደተፈጠረ በደንብ ደግሞ ዲቴል ከሱ እንሰማለን ማለት ነው። ምንድነው መሰለህ እንግዲህ የኛ የፕሮግራም ይዘታችንን እንግዲህ ስትደውሉልን አይተህዋል ብዬ አስባለሁ። ነገሮች ግልጽ መሆን አለባቸው። ለኛም ግልጽ መሆን አለበት። በስልክ የተወሰነውን ነገር ነገር ኛል አስቸኳይም እንደሆነ ስለነገርከኝ ነው አሁን በዚህ ሰዓት ፈጠኝ የመጣሁት። አስቸኳይ ጉዳይ እንደሆነና አሁኑኑ ሊፈታ የሚገባው ጉዳይ አሁኑኑ እንድደርሱልኝ ፈልጋለሁ ስላልከን ነው። ነገሮቹን አጠር አድርገህ ምንድን ነው የተፈጠረው? በምን አይነት ቪዲዮ ነው የሚያስፈራራችሁ? ማን ነው የሚያስፈራራችሁ? እንግዲህ መምህር ነው ለእኛ ምን አይነት እናንተን የሚያስተምራችሁ መምህር ነው ወይስ ማን ነው? እንዴት ሊያስፈራራችሁ ቻለ? የሚያስፈራራችሁ በምን አይነት ቪዲዮ ነው በተጨማሪ ደግሞ እዚህ ሰፈር ነው ወይ ሰፈሩ እዚህ ሰፈር ስንዶ ነው አንተ እንዴት ልታክቻልክ የሚለውን እስኪ አጠር አድርገን ነገር እሺ ያው አስተማሪያችን ነውና ከዚህ ፊት አንድ ቪዲዮ ስለ አንድ ከፍቅረኛ ጋር አንድ ክላስ ውስጥ የሆነ ቪዲዮ ቀርጾ ነበርና ትምህርት ቤት መማሪያ ክፍል ውስጥ አዎ እና ያኛው ቪዲዮ ከረቀ ስለነበረ በደንብ አይታይም ነበርና የአሁኑ ቪዲዮ ደግሞ በደንብ የሚታይ ገላጭ ቪዲዮ ነውና እሱን ቪዲዮ ለቀባችኋለሁ ብሎ እያስፈራራ ነውና መምህሩ በጣም መጥፎ አስተማሪ ነው። እኛ አስተማሪ ነውና በጣም መጥፎ አስተማሪ ነውና ጭራሽ እሷንም እያስጨነቃት ነው። እኔንም ከቤተሰቦች ጋር እንዳልስማማ ትምህርት ቤትም እንዳልገባ በቃ ብዙ ነገሮች እያደረገኝ ነውና ትምህርት ቤት እንዳትገባ ትምህርት ቤት በቪዲዮ እያስፈራራኝ ማለት ነው። እናም ደግሞ የመምህሩ ሰፈር እዚህ እንደሆነ ያወቁት ተከታትየው ነው ከዚህ ፊታ ከርቀት ወኝ ተከታትየው ነው እና ሁሌ የሚመጣው በዚህ በኩል እና በዛ ምክንያት ነው በዚህ እጃችሁ ተይ የመጣሁት እና ይኸው አስቸኳይ ስለሆነብኝ እናንተ ጋር የደወልኩት እና በዚህ ሰፈር እንደሚያልፍ ስለምታውቅ ተከታተለው በዚህ ሰፈር እንደሚያልፍ ስለምታውቅ እንጂ ትክክለኛ ቤቱን አታውቀውም ማለት ነው አራቋል ቤቱንም ታውቀዋለህ አዎ ቤቱንም አውቀዋለሁ ስለዚህ የሚያልፈውም ደግሞ በዚሁ ነው ማለት ነው እንግዲህ ወደ ተመልካቾቻችን እንደሰማችሁት ነው ሰፈሩ እዚህ ሰፈር ነው ቤቱንም አውቀዋለሁ ብሎናል እንግዲህ እሷን ከትምህርት ቤት ነው ይዟት የሚወጣው እንዳለን ከትምህርት ቤት ይዟት ከተፋ ቤቱን ይዟት የሚሄድ ብሎናል እንግዲህ እኛ እዚሁ ቆመን የሚፈጠረውን እያየን እንጠብቃለን ማለት ነው። እንግዲህ እንዳልከን በቪዲዮ እያስፈራራችሁ ነው እና እሷን ቤት ነይ የሚላት ምክንያቱ ያው በዛ ቪዲዮ ምክንያት ነው ማለት፣ በዛ ቪዲዮ እያስፈራራ ነው እቤት ነይ የሚላት። ምን ያህል ጊዜ የሆነ ይህን ነገር መቼ ነው ይህ ነገር የተፈጠረው? ይህ ነገር የተፈጠረው ከዛሬ ዓመት በፊት ነው፣ ቪዲዮው የተለቀቀ። ቀጣይ ዓመት ማለት የዛሬ ዓመት ማለት በአሁኑ ዓመት አይደለም፣ የዛሬ ዓመት ነው ያ ቪዲዮ የተለቀቀብን። አሁን ደግሞ ክረምት ላይ እሷን እያስጨነቀ እየደወለ እኔንም እየደወለ ብዙ ነገር ይለናል እና አሁን ክላስ ሲጀመር ደግሞ አስተማሪያችን ሆኗል እና በቃ አስተማሪያችን ሆኖ እንትን በሚል ሰዓት በቃ የሌለ እሷንም ቴሌግራም ላይ ምናምን ነገር ቪዲዮን እየላከ ለቅብሻለሁ ምናምን እያለ ያስፈራራታል። እኔንም ትምህርት ቤት እንዳትመጣ ትምህርት ቤት ከመጣ ከዚህ በኋላ አባራሃለሁ ጭራሽ ለፖሊስ ነው ማይዝ ብሎ አስፈራርቶኛል። እሷም ራሱ ተጨንቃ በቃ ያለውን ነገር ስትነገር በቃ ምንም ማድረግ አልቻልኩኝም። እና ያው ይው ስለ እኛም ያደረግነው ነገር ልክ አይደለም፣ ጥሩ ነገር አላደረግንም። ያው ግን እሺ፣ ለማንኛውም አሁን እኛ ማወቅ ያለብን መረጃ አለ እንዳልኩ፣ ቀጣይ እርምጃዎችን ለመውሰድ ማወቅም ያለብን ጉዳዮች አሉ። ግልጽ ነው፣ ለኛ ምንም መደበቅ የለባችሁ። እንዳልኩ ቀጣይ ስቴፖችን ስንሄድ ሁሉንም ነገር መረጃዎችን ማወቅ ይኖርብናል። እና እናንተ በእርግጥሽ እንዳልከኝ ዛ የተቀረጸ ቪዲዮ ላይ እሱ ነው በድብቅ የቀረጻችሁ ራሱ መምህሩ ነው እሺ በዛ ቪዲዮ ነው የሚያስፈራራችሁ ማለት ነው። በእርግጥ ውድ ተመልካቾቻችን እንደሰማችሁት ነው፣ ያንን ቪዲዮ መምህሩ ነው የቀረጻቸው። እነሱም በእርግጥ ይሄንን ነገር ልክ አላደረጉም። እርግጥ ግን ደግሞ በዛ ቪዲዮ በዛ ስህተት ምክንያት ይዞ ሌላ ተጨማሪ ዛቻና ማስፈራሪያ እየፈጠሩ ሴት ተማሪዎችን ለእንደዚህ አይነት ነገር እንትን ማለት ትልቅ ወንጀልም ነው። እና እስኪ ይሄ ነገር እውነት ከሆነ እዚሁ ቆመን እየተከታተለን እንግዲህ እዚሁ ተፈሩ ነው ብሎናል በሚያልፍበት ቦታም ከቆምን እንግዲህ እያየን እየተከታተለን በዚህ ዞ ሲያልፍ ተከታትለን መያዝ ይኖርብናል። እኛ መስኪ ቀጣው ስቴፕ እንግዲህ ምን እንደሚሆን አብረን የምናየው ይሆናል ይሆናልና ውድ ተመልካቾቻችን፣ ሁልጊዜ ጊዜ ይህንን እንደምለው ይህንን የዩቲዩብ አካውንታችን ሰብስክራይብ፣ ላይክ፣ ሼር በማድረግ ሁሌም አጋሮቻችን እንድትሆኑ፣ ሁሉም ሰዎች ጋር ደርሰን ችግሮችን እንድትፈቱ እንደታግዙን እናለው። ቆይቆይ ቀስበል፣ እንደዚህ አይደለም። ይኸውልህ፣ ረጋበል። እና ተከተሉና፣ የት ይዟት እንደሚሄድና እንዴት እንደሚሆን እዛው እጅ ከፈንጂ ነው ማለት ነው። ውድ ተመልካቾቻችን አሳ ውድ ተመልካቾቻችን እንዳያችሁት ነው። ይዟት እየሄደ ነው። አንተ ረጋበል። አሁን ዝም በለዚህ መንገድ ላይ ብትይዛቸው ምንም አይነት ነገር እሱም ተጠያቂ የሚሆንበት መንገድ የለም። ስለዚህ እሱን ግዴታ ተጠያቂ ማድረግ ስለሚኖርበት የት ይዟት እንደሚሄድ፣ ቤቱም ይዟት የሚሄድ ከሆነ ቤቱ ድረስ ገብተን ያለውን ነገር እናጣራለን። ለምን ይዟት እንደመጣም እንጠይቋለን። እዛ የተፈጠረውን ነገር እዛ እጅ ከፍንጅ ብንይዛቸው ይሻላል። ምንም ነገር አይፈጠርም። አይዞ ረጋ ብለ ተከታትለናቸው ናቸው ቤቱን እንግዲህ፣ እሱም አቋል ብለኛል። ና ቤቱ ድረስ ሄደን የሚፈጠረውን ነገር እናያለን ማለት ነው። ውድ ተመልካቾቻችን እንግዲህ እንዳያችሁት ነው እንደጠበቅ፣ ከጠበቅኩትም በላይ ነው። እንግዲህ ውድ ተመልካቾቻችን እውነትም ይሆናል ብዬ አላሰብኩም ነበር፣ ግን እንዳያችሁት ነው። ዘዋት ሲያልፍ አይተናል። ይሄ ነገር እውነት ከሆነ ይህንን ሰው ለህግ አሳልፈን እንደምንሰጠው ቃል እንገባለን። ይህንን ነገር ከመጨረሻው ድረስ ተከታትለን እልባት እና መፍትሄ እንደምንሰጠው በእርግጠኝነት መናገር ይችላለሁ። እሺ፣ እይታ ውስጥ ሳይገባ እንዳንጠረጠር ቀስ እያለን ከኋላ እንከታተላቸዋለን ማለት ነው። ውድ ተመልካቾቻችን ረጋ ብለን እንከታተላቸዋለን እንከታተላቸዋለን። ውድ ተመልካቾቻችን ይዟት እየሄደ ነው እንደምታዩት እና ተከታትለን እቤቱም ይዟት የሚሄድ ከሆነ እንግዲህ ቤት ድረስ ገብተን ምን ሊያደርግ እንዳመጣት እና በምን አይነት ቪዲዮ እያስፈራራት እንደሆነ አብረን እንመናይ ይሆናል። ወደ ተመልካቾቻችን በፊት ቤት ይዟት መቷል? ወይስ ይሄ የመጀመሪያው ነው? ከዚህ በፊት የመጀመሪያው ነው፣ ከዚህ በፊት ቤት ይዟት መቷል አይቀርም። ማስፈራራት ብቻ ነው። እስከዛሬ ድረስ ማስፈራራት፣ ቴሌግራም ሊያወራታል፣ ያስፈራራታል፣ ቪዲዮ ይልክላታል። ያንን ሁሉ ቪዲዮዎች ለኔ ትልክልኛለች። እየ እየ የናንተ ይቀርጣው ቪዲዮ ማለት ነው። ለምን ይልክላችሁ? እሺ እንግዲህ ውድ ተመልካቾቻችን፣ ረጋ ወርሽ አንተ። ስለዚህ ረጋ። ውድ ተመልካቾቻችን፣ እየሄዱ ነውና ቤት ሲገባ ነው መያዝ ያለብን። ውድ ተመልካቾቻችን፣ ቤት እስከሚገባ ድረስ መጠበቅ ይኖርብናል። ካለበለዚያ ግን እኛም ትክክለኛ ፋይል እና ትክክለኛ መረጃ ማግኘት አንችልም። ስለዚህ እቤት ሲገባ ጠብቀን ተከትለ ነው ቤት ገብተን የሚፈጠረውን አብረን የምናየው ይሆናል። ውድ ተመልካቾቻችን በጣም ከባድ ከባድ የሆነ ወንጀል ነው። ወንጀልም ነው ከወንጀልም በላይ ነው። ሰዎችን፣ ተማሪዎች ያውም አንድ ፍሬ የጻነ ጻል ልጅ ነች። እንደምናያት እቺ ልጅ በማስፈራራት በቪዲዮ በማስፈራራት ለቤት ደስ ይዞ መሄድ ማለት ትልቅ ወንጀል ነውና ውድ ተመልካቾቻችን እቤት ሲገባ ጠብቀን የምንይዘው ይሆናል። ተከታተሉን። ተመልካቾቻችን እንግዲህ ቦታው ላይ ደርሰናል። ቤቱን አግኝተነዋል። ሎኬሽን ሼር ባደረገችን መሰረት ቤቱን አግኝተነዋል። እንግዲህ እዚህ ግቢ ተከራይ እንደሆነም ሰምተናል። እንግዲህ ቼክ እናደርጋለን ማለት ነው። ያንኳኳ እኮ። እሺ፣ ሰላም። እሺ፣ እዚህ ግቢ ሰው ፈልገን ነበር በዚህ በጓሮ በኩል ላይ የተጠቆም ነው ወደዚህ ነው ተብለናል። እንግዲህ የትኛው ቤት እንደሆነ እያንኳኳን እያንዳንዱን እያንኳኳን ቼክ እናረጋለን ማለት ነው። ሁሉንም ቼክ እናረጋለን። በጣም ብዙ ቤቶች ነው ያሉት። እስኪዚ እያንኳኳን ሰላም። አይደለም እሱ አይደለም። እሺ፣ እሺ፣ እሺ። እዚህ አይደለም። እንግዲህ ውድ ተመልካቶቻችን ደርሰናል። እዚህ ነው እንግዲህ ያለው ተብለናል። እንግዲህ ይሄ ነው ቤት ውስጥ ትኖራለች ብለን እናስባለን። ስለዚህ ቶሎ ቶሎ እንትን ማለት አለብን። ምንም አይሰማም። እና እኛ ነን ክፈት፣ አባት፣ እኛ ነን ክፈት። እሺ፣ ሰላም ነው ሰላም ነው። አንተ አንተ እዚህ ምን ትሰራለህ?

አካልክ ደግሞ እንዳልከው ይኸው እዚህ ክፍል ድረስ እንግዲህ እቤትህ አንድ ተማሪ እቤት ይዘመተ፣ በዛ ላይ ደግሞ አልጋ ክፍል ምን ታደርጋለች እቺ ተማሪ?

አይነት ስልጣን እንዳሰጠ እንዳለኝና ማን ፈቃዱ እንደሰጠኝ ያሳያል። ካሜሩን አጥፋና እና አናውራ። አንተ ማን ልጆቹ ለማናገራቸው በአግባቡ ሌላም ወንጀል አንተ ወንጀል ትልቅ ወንጀለኛ ነህ። እኔ ልንገርህ፣ እንደው ስለዚህ ከልጆቹ ጋር ምን እንነጋገራለን። ሌላ ዛቻና ማስፈራሪያ የምታደርስ ከሆነ ልጆቹ ላይ የምታደርሰው ዛቻና ማስፈራሪያ ታቆማለህ፣ ከዚህ ሰዓት ጀምሮ ማለት ነው እና ደግሞ ተጨማሪ ቪዲዮዎች ከያዝክም እዚሁ ታጠፋለህ

ገባህ አይደለ ማነው ስልጣን ነው የሰጠህ ማነው ስልጣን ነው የሰጠህ በቪዲዮ እያስፈራራ ተማሪዎችን እዚህ እንድታመጣ ማነው ስልጣን ነው የሰጠህ ላይ በቃ አብረን ውስጥ ካሜራውን ቻሽ ካሜራ ይጠፋል። አርፈን ግን ተረጋግተን ማውራት አለብን። ተረጋግተን ማውራት አሁን ምን አንድ ነገር በአግባቡ የማታወራ ከሆነ አንተ ነው የምትጎዳው። በአግባቡ የማታወራ ከሆነ የቀረውን እንነጋገራለን። መረጃ ጠፋችሁ አይደለ ስልክ የመልሱኝና ስልኩን እንመልሳለን እኮ ይሄን መረጃ አጥፉት እባካችሁ እኔ አስተማሪ ነኝ አንዴ የተከበርኩ አስተማሪ ነኝ እኔ ይሄን መረጃ አጥፉልኝና የምፈልጉትን መረጃ ጠፋችሁ አይደለ በቃ ከጠፋ ግን አጣርተን ነው የምንሰጥህ አሁን ስልኩን የምንፈልገውን ነገር ቼክ አድርገን አጣርተን እንሰጥሀለን እኮ እሺ እባካችሁ እሺ ይሄን መረጃ አጥፉልኝ እሺ እባካችሁ እባካችሁ የምፈልጉትን መረጃ እስካጠፋችሁ ድረስ ስለዚህ ለወንዳችን የምንገወጠው ቁጥ ብሎ መነጋገር ልክ እኮ ናችሁ እኮ። ግን መረጃ ያለውን ነገር መጠየቅ ማውራት ይኖርብናል። ሰገነ ሆን ምንም ነገር ሀፕን አላደረገም። ምንም ነገር የተፈጠረን ነገር የለም። ግን አንቺ በምን አይነት ሁኔታ እዚህ ነገር ውስጥ ልትገቢ ቻልሽ? እንዴት ወደዚህ ልትመጪ ቻልሽ? እንዴት እናንተ እንደዚህ አይነት ችግሮች ልትገቡ ቻላችሁ? ከሌሎቹ ተማሪዎች ተለይታችሁ እንዴት እንደዚህ አይነት ነገር ውስጥ እንግዲህ ይሄ የመምህሩ ቤት ነው። ቤቱ ድረስ እንዴት ልትመጪ ቻልሽ? ይሄ ነገር እንዴት ሊፈጠር ቻለ? እሱስ በምንድን ነው ያስፈራራችሁና፣ እዚህ እዚህ ድረስ የመጣሽበት ምክንያት ምንድን ነው? በምንድን ነው ያስፈራራሽ የሚለውን በድጋሚ ግልጽ አድርገሽ ለሁላችንም እስኪ ለእኛም ለተመልካቾቻችንም አስረጅን። እስኪ ለምንድን ነው እዚህ ልትመጪ ይቻልሽው? ሁኔታው የሆነው ፊታችን የሚያስታውቅበትን ቪዲዮ ይዞብን ነበርና እሱን ቴሌግራም ላይ ምናምን እየላከ በጣም ያስጨንቀኝ ነበር። ቤት ካልመጣሽ ይሄኛውንም እንደ ባለፈው ቪዲዮ ፖስትተዋለው ይለኝ ነበረ። በጣም ያስጨንቀኝ ነበር። ለዛ ነው እዚህ የመጣሁት። ዛሬ ራሱ ለእኛም ግልጽ እንዲሆን ለምንድን ነው ፊታችን የሚታይበት ቪዲዮ፣ ሌላ የለቀቀው ቪዲዮ ምንድን ነው ማለት? ምን አይነት ቪዲዮ ነው ከዚህ በፊት የለቀቀባችሁ ውስጥ ምንድን ነው እሱ? የተለቀቀብንና ቫይራል የወጣው ቪዲዮ እኔና እሱ ካፕል ስለነበርን እና የሚያስታውቅ ቪዲዮ ነበረ። ማለት ፍቅረኛሞች መሆናችንን ምናምን የሚገልጽ ቪዲዮ ነበረ እና ያንም ቪዲዮ ደግሞ ለቁት ነበረ። የአሁኑ ቪዲዮ ደግሞ፣ የባለፈው ቪዲዮ ፊታችን ስለማይታይ ብዙ ሰዎች አያውቁንም ነበር። የአሁኑ ቪዲዮ ግን በጣም ይታያል። እና ለዛ ነው ያስጨነቀ። ያው እሱ ለቀባቸዋለሁ እያለ አስፈራርቶናል ና ያው እሷንም በጣም እያስጨነቃት ነው። እኔ ራሱ ያው ዛሬ ትምህርት የማልገባውኝም በጣም በቃ ቤተሰብ ጋር ምናምን የሌል እየተጨነኩኝ ነው። እሷንም የሌል እያስጨነቃት ነው። በቃ ጓደኞቿንም የሌል እያስጨነቃቸው ነው። እና ቪዲዮችን እንዲያጠፋልን ነው እኛ የምፈልገው። ቪዲዮ እንግዲህ በዚህ ስልክ ነው የቀረጸው ብላችሁ? አዎ እኔ ለምንም አንፈልግም፣ ቪዲዮን ብቻ አጥፋለሁ። እንግዲህ አጥፍተ ነው። እዚህ ስልክ ላይ ሌላ ተጨማሪ ካለው ችግሩ ራሱ ጋር ነው እንዳልኳቸው። እዚህ ስልክ ላይ በደንብ ቼክ አድርጌዋለሁ እኔም። ሌላ ተጨማሪ ቪዲዮ ከያዘ ግን ችግሩ ወደ ራሱ ስለሆነ እንግዲህ ችግር ውስጥ ነው የሚገባው። ይህም እኛ ማስረጃ አለ፣ እናንተም ማስረጃ አላችሁ። ከዚህ በኋላ ይሄ ትልቅ ወንጀል ነው ለሱ። መምህሩ ሆኖ እንደዚህ ተማሪዎችን ማድረግ ትልቅ ወንጀል ነው። እና እናንተ ጋር የቀረ ነገር ካለ ግን እስኪ ምንድን ነው ያለውን ነገር በደንብ አብራሩልኝ፣ ለእኔም የቀረ ነገር እንዳይኖር በቃ የቀረ ነገር የለም። እኛን ግን ከማስጨነቅ ባሻገር ሌሎች ተማሪዎችንም እንደዚህ ያስጨንቃል። በተለይ ደግሞ ጓደኞቼን ጓደኞቼም ላይ እንደዚህ የቪዲዮ ፋይል ራሱ ባይዘባቸው፣ ቤት ካልመጣችሁ ውጤታችሁን ነው ማበላሸው፣ ሶስት አመት፣ አራት አመት አስደጋግማችኋለሁ ይለናል። በዛ ላይ ደግሞ እኛ ጥሩ ስም ያለን ልጆች ነን። በትምህርት ቤታችን ውስጥ ሚኒሚዲያ ምናምንም ስለምንሰራ ጥሩ ስም ያለን ልጆች ነበርን፣ ግን እሱ ለማበላሸት ነው የእኛን ሥራ አንድ ያክፍል ነበር የዛሬ ዓመት ና አንድ ስለ እኔና እሷ ፍቅረኛሞች ነን እና አንድ ክፍል ውስጥ ስለ ፍቅረኛ ስለሆነች የሆነ ነገር አድርገን ነበር ና ያንን ቪዲዮ ከርቀት ሆኖ ቀርጾን ነበረ። ከዛ በኋላ ያንን ቪዲዮ እለቅባችኋለሁ ምናምን እያለ ማስፈራር ጀመረ። ጭራሽ ደግሞ ከርቀት ያለውን ቪዲዮ የቲክቶክ ቪዲዮ ላይ ለቀቀው ማለት ነው። ከዛ ብዙ ሰዎች እንደውም አይቶት ቪዲዮ ቫይራል ወጥቶ ነበር ና ከዛ በኋላ ው እሷንም እኔንም በጣም እያስጨንቀን ነበር። ቪዲዮን ቪዲዮ ለቀባችኋለሁ ሙሉ ፊታችሁ የሚታይበት ቪዲዮ አለ። ስለዚህ እሱ ቪዲዮ ለቀባችኋለሁ እያ እያለ እሷን የሚያስፈራራታለን እሷን ራሷ ክረምት ላይ በቃ ቤት ካልመጣሽ ምናምን እያለ እያስጨነቃት ነው እና እኔም ደውዬለት የለት ምናምን ነገር ለምን አትሆንም ምናምን ብዬ ስጠይቀው አይመለከትም እንደም ያንተን ይወት ነው ማበላሸብ ቪዲዮ ለቅቄ እንደም ይወታችሁን ነው ማበላሸው እያለ እያስፈራራ ነው እና ከቻልክ እሷን ላካት እሷን አሳመነ ብትልካት ነው ይሻለ እና እሷን ካላካት ተጨራሽ በቃ የማይሆን ነገር ነው የሚፈጠሩ ምናምን እያለ እያስፈራራ ምትልካት እሷ የራሱ ቤት እዚህ እንትን ልካት ማለት ነው እዚህ ላካት ነው የሚለ በእርግጥ እነሱም ትክክል ሰርተዋል ማለት አይደለም። ትምህርት ቤት ውስጥ ትክክል የሰሩት ነገር ልክ ነው እያልኩኝ አይደለም። እርግጥ የፈለገ ቢሳሳቱ ግን ያንን ስህተት ተጠቅሞ በዚህ ስህተት መጠቀሚያ አድርጎ እነዚህን ልጆች እያስፈራራ ይህንን ቪዲዮ እለቀዋለሁ እያለ ሌላ ስህተት ውስጥ ተጨማሪ ሌላ ስህተት ውስጥ እንዲገቡ ልጆቹን ከዓላማቸው ለማሰናከል የሚደረግ ነገር ነው። ይሄ የልጆቹን የተማሪዎቹን ስህተት እየተጠቀመ እንግዲህ እንደዚህ አይነት ወንጀል መስራት በጣም ከባድ ነው። እንግዲህ ተማሪዎች ናቸው፣ ጥፋት አጥፍተዋል፣ ተሳስተዋል። ይህንን ስህተት ደግሞ ተጠቅሞ መጠቀም ያደርጉ ቤት ካልመጣሽ እና እኔ ይህንን ቪዲዮ ፖስት አደረገዋለሁ እያሉ ደግሞ ማስፈራራት ሌላ ራሱን ነው የቻለ ወንጀል ነው። ይሄ ደግሞ ከአንድ መምህርም የማይጠበቅ ድርጊት ነው ማለት ነው። ችግራችን ላይ እኛም ብቻ አይደለም ሌላም ተማሪዎች አሉ ሴቶች ማለት ነው። እና እነዛንም ሴቶች ውጤታቸው ሲበላሽባቸው ውጤታችሁን አስተካክልላችኋለሁ እያለ እዚህ ቤት ውስጥ እንደሚቀጥራችሁን እንደሚያመጣችሁ እናውቃለን። እዚህ ቤት ውስጥ ማለት ነው። ጨራሽ ትዝታለህ እንዴ? ይሄ ትልቅ ጥፋት እኮ ነው። ነገር አገኛችሁ አይደለ? አገኛችሁ አይደለ? ቤት ነው በአግባቡ ነው በቃ

አንተ ደግሞ የማትረባ ዞር በል። ልጁን ጭራሽ ሌላ ዛቻ ነገር፣ ወንጀል ነው። ጭራሽ ሌላ ዛቻ ልጆቹ ላይ